በስተመጨረሻም እንግዲህ የኤፍሬም እና የቤዛ ነገር እጅግ በጣም እየከረረ ጥሩ ወዳልሆነ ሁኔታ እየሄደ ይገኛል ማለት ነው። ምንድን ነው የተፈጠረው ነገር? እንግዲህ እዚህ ዛሬ ቤዛ ኤፍሬም ድጋሚ ተገናኝተው ነበረ። ኤፍሬምም ንገሪኝ እውነታውን እያላት ይገኛል። እሷ ደግሞ ጊዜ ስጠኝ እያለችው ትገኛለች። ዛሬ ደግሞ በጣም ተቆጥቶ እንግዲህ አንዋር ያወቀበት ምክንያት እኔ ሳላውቅበት የቀረውት ነገር ምንድን ነው? እውነታው እሱ እያወቀው ሁለታችሁ የምታውቁት ሚስጥር አለ፣ እንዴት እኔ ልደበቅ ቻልኩኝ? ይህን ነገር ካልነገረች ጭራሽ ልረዳት አልችልም። ምንም ምሰጣትም ጊዜ የለም። አሁኑኑ ልትነግረኝ ይገባል። ስድስት ወር ሰባት ወር ዝም ብላ ወጣ ጠፍታ መጣ። ዛሬ ላይ ተረዳኝ የምትለኝ ነገር ምንድን ነው ብሎ በተመልካችም በጣም እንዳዘነ ለምንድን ነው ተረዳት ተረዳት የምትሉት ይሄ ሁሉ ጊዜ ይሄ ሁሉ ወር ጠፍታ መጣ ምንም ብዬ ልረዳት። በሽታውን የደበቀ መድኃኒቱን አያገኝም። ስለዚህ እሷም ይሄንን ነገር ደብቃኝ። እንዴት ነው ልረዳት የምችለው? ስለዚህ ምንም የማደርገው ነገር የለም በማለት እንግዲህ እየተናገረ ይገኛል ማለት ነው። ቤዛም ዛሬም እንግዲህ ተረዳኝ ነው እያለችው የምትገኘው። እንግዲህ ከአኗር ጋር የነበረውን ነገርም ትናንትና አይታችኋል። አኗር አይኗን አይቼ ፊቷን አይቼ የፊት ገጽቷን ሙሉ በቃ ሰውነቷን አይቼ የሆነ ችግር ውስጥ እንደነበረች አውቅ ያለው ተረድቻታለሁ። የግድ በቃላት በአፋ አውጥታ ባት ነገረኝም የሆነ ነገር እንዳለ አውቅ ያለውኝ። ስለዚህ ልክ እኔ እንደተረዳዋት አንተ መረዳት አለበት። ሴት ልጅ ናት። ብዙ ነገር ሆናለች። ስለዚህ አንተ ካሳለ ከጠቆ ቢያንስ አንተ ብዙ ሰዎች ከአጠገብ ከጎን ነበሩ አለልልህ የሚሉ የሚያግዙ ከነበርክበት ጭንቀት እንድትወጣ ሲያግዙ የነበሩ ሰዎች አሉ። እሷ ግን ምን ውስጥ እንደነበረች አታውቅም። ስለዚህ ጊዜ ስጣት ነው እያለ የሚገኘው እሱ ደግሞ ምንድን ያላችሁ ግንኙነት የሆነ ነገር ማጀምራችኋል የሆነ ነገር ማላችሁ ነው እያለ የሚገኘው ና ምንድን ነው እውነታው? ቤዛ ጋር ያለው ወይስ ኤፍሬም ጋር አንዋር ነው ጥፋተኛው? ማን ነው ጥፋተኛ? የሚለውን ነገር እንግዲህ ሀሳብ እንሰጥበታለን። በመጀመሪያ ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውዶች። እንግዲህ ቤዛ ከስድስት ወር ኦልሞስት ሰባት ወር ምናምን በላይ ነው ጠፍታ የቆየችው የመጣችው ማለት ነውና ዛሬ ድንገት መጣ እንግዲህ ተረዳኝ ነው እያለችው የምትገኘው በርግጥ እኔም ቤዛ ላይ ጥፋት አለባት ብዬ ነው የምነግራችሁ እንደ እውነታው እንደ ሰው ስናስብ በጣም ብዙ ችግሮች ውስጥ እንደነበረች ያስታውቃል በቃ ባይኗን አይቶ መረዳት ይቻላል በቃ እንደ ሰው ሰው ከሆናችሁ ትክክለኛ ሰው ከሆናችሁ ያንን ነገር መረዳት አይከብድም። ወይም ደግሞ የሚታይ ነገር ነው። ምንም የደበቀችው ነገር ስለሌለ ማለት ነው። በውስጡ ያለውን ነገር ብትደብቀውም፣ ግን ደግሞ ፊቷ ላይ ያለው ነገር የሚታይ ነገር ነው። የሆነ ነገር እንዳለ የሚያስታውቅ ነገር ነውና፣ ግን እች ልጅ መምጣት የነበረባት ለመናገር። ይሄ ሁሉ ጊዜ ጠፍታ ነበር አይደል? ይሄ ሁሉ ወራት ጠፍታ ነበር አይደል? ይሄ ሁሉ ጊዜ ስልክ ስት ሳትደውል ሳታወሮ ቴክስት እንኳን ሳጽፍለት ነበር አይደል አይደል መጣች። ዛሬ ስትመጣ ታዲያ ይሄ ሁሉ ጊዜ እንደ ቆየች ቆይታ ስትመጣ እርግጠኛ ሁና በቃ ይህንን ነገር ምክንያት ልነግረው ይገባል በቃ እስከ ዛሬ የደበኩት ይበቃል ብላ በራሷ ወስና አቅዳ ሁሉን ነገር አስተካክላ መጣ መናገር ስትችል አሁንም ነገራቶችን እያወሳሰበች ነው የምትገኘው። ማለት ለመናገር እውነታውን ለማሳወቅ ለሚዲያም ለሱም ለማሳወቅ ፈቃደኛ ካልሆነች ዝግጁ ካልሆነች አሁን ለምን መጣች? ባለችበት ሆና ደህና ሆና ቆይታ በቃ ለመናገር ዝግጁ ስትሆን ይህን ነገር ማወቅ አለበት ግዴታ ብላ ስታቅና በቃ በራሷ እርግጠኛ ስትሆን ነበር ይህንን ነገር መጣ መናገር የነበረባት። አደር ወይም ደግሞ መጣ መታየት የነበረባት ያኔ ነበር። ግን በቃ አንድ የመጣለች ኤፍሬም እውነታውን ሊረዳ አልቻለም፣ ወይም ደግሞ ጊዜ ሊሰጣት አልፈልግም። ከአንድ ሁለት ሶስቴ እየለመናት ነው የሚገኘው እንድታስረዳው እውነታውን እና አሁን እኔ በኤፍሬም አልፈርድም። ብዙ ሰዎች እየፈረዳችሁ ነው የምትገኙት። ዛሬ ላይ ግን በኤፍሬም መፍረድ አልፈልግም። እሷም የነበረባት ችግር ሊኖር ይችላል። ስለዚህ ሬዲ ከሆነች አስተካክላ ነገራቶችን መናገር ነው ያለባት። አንድ ቀን፣ ሁለት ቀን፣ ሶስት ቀን አንድ እስከ አንድ ሳምንት መጠበቅ አያቅተውም ነበር። ግን ይሄ ልጅ በቃ ውስጡ ጥርጣሬ ሊኖርበት ይችላል። ብዙ ነገሮችን እያሰበ ሊሆን ይችላል። ዛሬ ላይ ዝም ብሎ ቢቀበላት ዝም ብሎ ቢቀጥል ደህና የረሳዋትን የተውኳትን ወይም ደግሞ ከህመሜ ላገግም ትንሽ ሲቀረኝ መጣ፣ ህመሜን ቁስሌን ቀሰቀሰች ብል ይችላል ነገር ተመልሳ እንደማትሄድ በምንም እርግጠኛ አይደለም። ስለዚህ ትልጅ መናገር ግዴታ አለባት ብዬ ነው ማስበው። አሁን ላይ ጊዜው አሁን ነው ብዬ ነው የማስበው። በቃ ከዚህ በላይ ምንም ማቆየትም ማስቀመጥም አይጠበቅባትም። ዛሬ ደግሞ እንግዲህ ለአኗር ነው ጓደኛ ጋር ተጣላ፣ ጓደኛን አስቀየምከው፣ እንደዚያ ያደረግከው፣ እንደዚያ ያደረክ እያለችው የምትገኘው ና እሱ ደግሞ ጭራሽ የእኔን ስለ እኔ ማሰብ ትተች ስለሱ ነው የምትጨነቂው፣ ከሱ ጋር ስላለው ነገር ነው የምታወሪ ምናምን ብሎ በጣም ተበሳጫችቷል ና ብቻ ቤዛም እንግዲህ ደክሞኛል፣ ከዚህ በላይ አልችልም ምናምን ብላ ነው ጥላው የሄደችው እና ኤፍሬምም እውነት አለው እውነቱን ነው በቃ አሁን ላይ እውነት አለው ብዬ ነው የማስበው። ደምድም ያለው ለምን ቤዛ ማስረዳት አለባት? ይህ ሁሉ ቀን ጠብቋታል። በቃ ሬዲ ካልሆነች ወይም ደግሞ ለመናገር ዝግጁ ካልሆነች የሆነችበትን የነበረችበትን ቦታ መናገር ካልፈልገች አለመምጣት ነበረባት። ጊዜዋን ትንሽ ባስቆየችው፣ እንዲጠብቃት እንዲታገሳት ባደረገች። እውነታውን አይቶ ሰምቶ እሱ ነው መወሰን አለመወሰን አብረው ይሁን አይሁኑም የሚናገረው። ነገር ግን ኤፍሬም ደግሞ እንደ ጓደኛ ቢረዳት መቀጠል አትቀጥል አትቀጥል አይባል። ምክንያቱም የራሱ ሕይወት ስለሆነ እሱ የሚኖረው ሕይወት ስለሆነ ማንም ሰው ሊያዘው አይችልም። ግን ደግሞ እንደ ጓደኛ ቢቀርባት፣ ቢያወራት ከመበሰጫጨት ከማመነጫጨቅ ጥሎ ከመሄድ ሆነ ከእሱ አልፎ ጓደኞቹንም ተመልካችንም ያው ጥሩ ያልሆነ ነገር ነው እያሳየ የሚገኘውና ብቻ ግን ለሁሉም ነገር ጊዜ አለው። ከረጋው ተጥቂ ቢወጣዋል አይደለም የሚባለው ይህን ነው ልል የምችለውና፣ ቤዛ አሁን ነው መናገር ያለብሽ ጊዜው አሁን ነው ብዬ ነው የማስበው። ምክንያቱም የጠፋሽበት ቀላል አይደለም በጣም ብዙ ወራት ነው። ስልክ አጥፍተሻል፣ ቴክስት እንኳን አትመልሽም አትጽፊም። ስለዚህ የነበርሽበትን ሁኔታ ተናገሪ። የሚታወቅ ነገር እኮ አለ፣ የገመተው የጠረጠረው ነገር አለ። ግን ከዛ ሁሉ ጥርጣሬ 10 20 ጥርጣሬ ሊጠረጥር ይችላል። ከዛ ሁሉ የትኛው ነው እውነታው? የትኛው ነው አንቺ ህይወት ላይ ያጋጠመሽ ነገር? የትኛው ነው ሀፕን ያደረገብሽ ነገር? በጣም ብዙ ጥያቄ እኮ ይጠይቃል። ፍቅረኛሽ ነበረ እኮ በጣም የምትወደዱ ልጆች ነበራቸው አይደል፣ ስለዚህ የማወቅ መብት አለው። የመደበቅ መብት የለሽም አንችም። ምክንያቱም መጠሻላ ባት መጪ እኮ በቃ እንደነበሩ እንደዛ ሁኖ ይቆይ ነበር። አሁን ደግሞ ሌላ ተስፋ ሰጠሽው። መምጣትሽ መታየትሽ ራሱ ሌላ ነገር ሆነ። እውነታውን ለማወቅ ጓጓ። እንኳን እሱ እኛ ራሱ ለማወቅ ጓጉተናል አይደል? ስለዚህ እውነት አለው። ይብቃ። ከዚህ በላይ እሱን ማስጠበቅ መጨናነቅ ምናምን የለባቸውም። ሲጀመር እስከ አኗር ምርጥ ሰው ነው። በቃ እንደ ሰው ነው የተረዳት እንዳትጨቃ እንደ ሰው አያት። በቃ የሆነ ነገር እንዳጋጠማት ፊቷን አይቶ እውነቷን ባት ነግረውም፣ በእርግጥ ኤፍሬም ተናግሯል። የሆነ እውነት ባት ነግረው ኑሮ አንድ ሰው ከመሬት ተነስቶ ሊረዳት አይችልም። ስለዚህ የሆነ የነገረችው ነገር አለ፣ እኔ ማላቀው አኗር የሚያውቀው ነገር አለ። ይህንን ነገር ነው ንገሪኝ እያላት የሚገኘው ቤዛ። ዛሬም እንግዲህ ምንም ነገር ለመናገር አልፈልገችም፣ ወይም ደግሞ ፈቃደኛ አይደለችም። ጊዜ ስጠኝ ነው ያለችው። እንግዲህ ህይወት እኮ አንዳንዴ ቆሞ የሚጠያ እያንዳንዱ ስክንድና እያንዳንዱ ደቂቃ እኮ ለህይወታችን ዋናና አስፈላጊ ጠቃሚ ነገር ነው አይደለ። እና መናገር አለብሽ ጊዜ ከዚህ በላይ መፍጨት የለብሽም ብዬ ነው ማስበው። ሌላኛው ደግሞ ህይወትን ልታበላሽ አውቃና የመጣችው ምንም ነገር እንዳትቀበላት በመጣችበት እግሯ ሄድ። ትናንትና ሄዳ ነበር፣ ዛሬ ነገ መሄዱ አይቀርም። ዛሬ ብትመጣም ብዙ ነገሮችን ነው እያላቸው የምትገኙት፣ ከኤዱ ጋር ስላለው ነገር ምናምን። አንዳንዶቻችሁ ደግሞ ኤፍሬም ሄዱን አስለቅሳታል፣ አናዳታል፣ አበሳጫታል፣ የሷ ግፍ አለብ ምናምንም እያላችሁ የምትገኙት አላችሁ። አንዳንዴ ህይወት እኮ ግን ማለት ነው የምንወደውን ስንከተል የሚወደንን እናጣለን። ወይም ደግሞ አንዳንዴ የምንወዳቸው ሌላ ሰው ይወዳሉ ወይም ደግሞ የሚወዱንን እንዴት፣ በጣም ተቃራኒ የሆነ ነገር አለ። በጣም አስቡት እንግዲህ ቤዛ እኔ አላውቅ፣ ኤደን በጣም ነበር የምትወደው በጣም ቦታ ትሰጠው ነበር። በጣም ብዙ ተጎድታለች፣ ተገፍታለች። በጣም እየገፋት ራሱ እያለቀሰች ነበር የምትከተለው ና። ግን ከባድ ነው። ህይወት እንደዚህ ነች። በቃ አንዳንዴ የወደዳችሁትን መታደል ነው። የወደዳችሁትን ሲወዳችሁ፣ ያፈቀራችሁ ሲያፈቅራችሁ መልሶ ይሄ ትልቅ በረከት ነው፣ ጸጋ ነው። ይሄ ትልቅ እድል ነው ብዬ ነው የማስበው። ና አንዳንዴ ሞነም ላይጋጠም ይችላል። ብቻ አጠቃላይ ህይወት ውስብስብ ያለች ነገር ብዙ ነገር አላትና ግን ኤፍሬምም እውነት አለው ለማለት ነው ዛሬ የመጣውትኝ። ቤዛ መናገር አለባት ግዴታ። አሁን ላይ ሁላችንም ተረጁ ተረዳት ተረዳት እያልን እያለፍን ለቤዛም ዝም ብለን እንትን ከምንሰንጥ ተጨናንቃም፣ ቢሆን ከካሜራ ጀርባ ቢሆን ያለውን እውነታ የነበረችበትን በቃ ኤፋዬ እንደዚህ እንደዚህ አጋጥሞኝ ነበር በእንደዚህ አይነት ሁኔታ ቀርቼ እንደዚህ አይነት ሁኔታ ውስጥ ነበርኩኝ ምናምን ብላ ታስረዳው አይደለም። እውነታውን የማውቀ ግዴታ ሚዲያ ላይ ወጣ መናገር አይጠበቅባትም። የምሬ ነው ምላችሁ። በእርግጥ ሚዲያ ላይ የማይነገር ነገር ኑሮ አይደለም። መናገር ትችላለች። እውነት ለመናገር ቤዛ ያጋጠማትን ነገር ሚዲያ ላይ ወጣ መናገር ትችላለች። እኔ ያጋጠማትን በትንሹም ስለማቅመት ነው። ግን ያንን ከፈለግ ካልፈለገች ሚዲያ እንዲወጣ ሚዲያ ላይ እንዲወራ ካልፈለገች ጊዜው ሲጀምር አሁን አይደለም አሁን አይደለም የምትልበት ችግርም አይደለም። ምንም በቃ ኤፍሬምን አሁን እንዳይጠላት ሩቃት እንዳይሄድ ምናምን ነገር የሆነ እንደዛ ነው ያሰበችው ግን እውነታውን ንገሪው በቃ እስከ መቼም ታግዘሽ እንደዚህ በዚህ ሁኔታ እየለመን ሽው እየተለማመጥሽው መኖር አይጠበቅብሽም በየቀኑ አንቺ የሚናገረው ንግግሮች እየሰበሩሽ እየጎዱሽ ነው ያሉት ካሳለፍሹ ችግር በላይ ስለዚህ እውነታውን ዛሬ ነው መናገር ያለብሽ ብዬ ነው የማስበው ብቻ ግን ኤፍሬምና ቤዛ አንድ ላይ ቢመለሱ ጥሩ ነገር ይሆናል ብዬ ነው የማስበው ፈጣሪ አንድነታቸውን ሰላማቸውን ይመልስላለሁ። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳደረሱ ወዳችኋለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የእናንተን ሀሳብ አስተያየትም ኮሜንት ላይ አስቀምጡልኝ። ሰላም አምሹልኝ።